እነሱን የምትከተው እንዴ? እና ሪካርድ ለምንድን ነው የምታመቻቸው? ላይ እኔ በቃ ያለች ብዬ ነው። ትህትና ብዙ ነገሮችን ይገዛል። ምንም ነገር አያደርግም። ኢየሱስ ከማርያም ይበልጣል አይበልጥም? ይህ መልሽ እንዳልካቸው እንዳልካቸው አልልም፣ አትልፋሽም። ምንም ነገር ነው ማለው። ሰው ጌም ነው የምፈልገውን ነገር መቅጣት ትችላለ፣ ከዘዘለለ ነገር ግን አትጥራ። እሺ አልልም። ምን አድርጎሽ ነው? ኢየሱስ ምን በድሏችሁ ነው? ሌላ ቅጣት ካለ መቀጣት ትችላለሁ። አላፋፍር። ተቀጥቼ ይለወጣለሁ። እኔ ኢየሱስ ካልሽ ነው ደስ የሚለኝ ቅጣቱ። ካልሆነ ግን ካልሆነ ተንበርክከሽ አስር ደቂቃ ትቆያለሽ። እንደዚህ ጌም ውስጥ ያልቅ ወይ ተንበርክከሽ ጌም ውስጥ ያልቅ ትቆያለሽ ወይ ኢየሱስ ብለሽ ትገላገለሽ። አለቅ ተንበርክከሽ ትቆያለሽ ወይ ኢየሱስ ትይዋለሽ። ምርጫ አንዱ ተንበረከካሎ። ሌላ ምርጫ፣ ሶስተኛ ሶስት ምርጫ ኮይ በርበሬ ትቀበያለሽ ፊትሽን ሙሉ ነው የቤታ ጋር ሰው ሲቀባ ታቀራን እንደ በርበሬ። እሺ፣ እሺ። ሁለት ሊትር ሁለት እኔ እኮ ያናደገኝ ማለት ነው። ለምንድነው ጨዋታ ውስጥ ኢየሱስን የምትከተው እንዴ? በቃ

መጽሐፍ ቅዱስ አንብቤ እኔ ጌምር አይደለሁ። ጤንጤን ይሄ መጽሐፍ ቅዱስ አንብዬ ልወጣ ነው። መጽሐፍ ቅዱስ ታነቢያለሽ? እሺ አንድ ጥያቄ ብቻ መጽሐፍ ቅዱስ ታነቢያለሽ? ለአንተ ምንም ነው የማልመልሰው። የእውነቴን ነው የምልህ፣ ምንም ነው የማልመልስልኝ ጽናት በርበሬ ከመቀበጥና ኢየሱስ ከማለት

እምነቴ የእኔ ነው። እምነቴ አንተ ነው ባለቀ በቃ የእኔ ኢየሱስ ክርስቲያን ስለሆንሽ ኦርቶዶክስ ስለሆንሽ ኢየሱስ ትያለሽ ብዬ ነው። ካላልሽ ችግር የለም፣ እሺ እራስሽ ነው ግ

ሪካርድ ለመሆን እኔ ለሪካርድ ለምንድን ነው የምታመቻቸው? ላይ አይ አይ እኔ በቃ ምንም አትበይ፣ አትበይ፣ አትበይ። ይሄ ስም እንደሚያንቃቸው እንደ ቤተ እምነት ትቧችሁን እንደሚዘጋቃሉ እሱ አትበይ፣ ምንም በቃ። አትጥሪ ስሜን። ብትጠሪ ትድኛለሽ። ካልጠራሽ ከዘላለም የት ነው የምትጎዩ? ማንንም ጠርሸሽ አትድኚም። በይ አሁን የፈለግሽውን መልአክ የፈለግሽውን ማርያም በይ፣ ማንም ጠርተሽ አትድኝም። ኢየሱስ ብለሽ ነው የምትድኚው። ማንም ማንንም አያድንም ከኢየሱስ ውጪ አለቅ ከኢየሱስ የሆን ነገር ከበለጠብሽ እንግዲህ አም ጽንዬ ልትሄጂ፣ ጽንዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይህን ስም ጠርተሽ ብትጂኝ ደስ ይለኛል፣ በጣም ደስ ነው የሚለኝ። ምክንያቱም አሁን የምትያትን ማርያም ጠርተሽ አድኝም፣ አታድንም። ሚካኤል አያድንም፣ ገብርኤል አያድንም፣ ሰማዕታት አያድንም፣ ጊዮርጊስ ምናምን፣ ማንም አያድንም። ኢየሱስ ብቻውን ያድናል። እኔ ኢየሱስ ብዬ ማጣው ነገር ካለ ልጣ፣ ምንም ነገር ይቅር ጽንዬ፣ እኔ ኢየሱስ በያልኩሽ አንቺ ማርያም ትያለሽ፣ አማታ ድነውን የሚያድነውን ጥሪ። አታድንም አታድንም፣ ጭራሽ ነው ፍጥሩ የማያድነውን ማርያም ማዳናት ሲል ለራሷን የምትድነው በኢየሱስ ነው። አለቀ። ኢየሱስን ጥሪ ስልሽ አልጠራም አልሽ። እንግዲህ እኔ አዝናለሁ። በጣም ደስ ይለኛል ብጠሪ ስሙን ግን ክብር ላይ ኢየሱስ ይሁን። እኔ የፈለጋችሁ ይፈለጋ ከሷ ቤት የመጣችሁ እንትኖች የፈለጋችሁ ስደቡ፣ ጉዳይ አይደለም። እኔ ጥያቄ እሷ ኢየሱስ የሚለው ስም ካፏ እንዲወጣ ነው የታውጣው። ስሙን ምን ችግር አለው? ኢየሱስ እንደምትፈሩ ጸኒዬ፣ ተማረክሊ ወድሽ፣ እግዚአብሔር ይባርክሽ። ቴንክ ዩ ሶ ማች ዩ አር ብለስድ። ኢየሱስ ይወድሻል። እንግል መሆን አትችልም ኢየሱስ ብቻ ከኔጋ መሆን ይችላል ቻው ማንም ከኔጋ ከኢየሱስ ብቻ አይሆንም ማርያም ከኔጋ መሆን አትችልም ፍጡር ስለሆነች ኢየሱስ ነው ከሷ ጋር ያለው